መ እንግዲህ ማየት ማመን ነው አይደለም። እግዚአብሔር ከፈቀደ እግዚአብሔር ካለው የማይሆን ነገር የለም። እውነት ነው። መብራን ከፈቀደ ሁሉ ነገር ይሆናል። ስራ ይይ መጎብኘት የራሱ በጣም ስራማ ነገ ገባ ስራ አለ ስራ ደግሞ መርጦ መግባት ይችላል። ዚህ ሰው ሲያወራው ሳይሆን በተቋም ታማኝ ሰው ማግኝ ነው። ታማኝ የሆነ ሰው አገኘንም ቀጣ መጣው የራሴ አይዲ ተሰራልኝ አሁን ምርመራዬን ወስጃለሁ ነገር ስራ ገባል። እንደዚህ ነው እና ምርጫችሁን ወደ እኛ ካደረጉት መልካም። እኛ ችግር የለብንም፣ እንጠቁማቸዋለን መልካም ሰዎች እናገናኛቸዋለን፣ እንዲሰሩላችሁ በእኔ ኃላፊነት እወስዳለሁ። ኃላፊነት እንወስድ ችግር የለውም። ምንም ችግር የለው። ታማኝ ሰው አለ እዚህ። በኋላ እኔም ስላለው አጎና አጎና ሁኜም ስለምን አገዛተኝ ብዙ ስራዎችን እንሰራለን። የሀገራችን ሰዎች ወደዚህ መጥተው ደግሞ ታማኝ የሆነ ስራ እና ታማኝ የሆነ ሰው ጋር ማገናኘት የምንችልበት መንገድ ሩቅ ማለት ቅርብ ነው። አብረን እንሰራለን። አብረን እንሰርተን እንለወጣለን። መልካም ሁሉ መኛችሁ እመኝላችኋለሁ። ኑና ሰርታችሁ ተለወጡ ላለ ከማንኛውም ከአጭበርባሪ ደላላ ጋር ባትገናኙ ደስ ይለኛል። ብዙ አጭበርባሪዎች አሉ። እነዚህ አጭበርባሪዎችን በመተው መልካም ሰዎች ጋር በመገናኘት የተሻለ ስራ የምትሰሩበት መንገድ እንዲፈጠርላችሁ፣ ከዚች መልካም እህቴ ጋር በመገናኘት ብዙ ስራዎችን መስራት ትችላላችሁ እና ታይ በሏት፣ ትመልስላችኋለች። ቀናናት ሮና በርበሬ ምን ይሸጣል? በዚህ አጋጣሚ ተናገር። ሮና በርበሬ እንደዚህ እያስመታች ለዚህ ለአንዱ ሰዎችም እያስረክበች ነው ያለች ስራዎችን ጎን በጎን እየሰራች ነው ያለች። ጠንካራ ልጅ በጣም የእሷ ወንድም በሆነ በጣም ኮራለ እኔም ያንተ እህት መሆኔ በጣም ኮራለሁ። ዜሮ አምስት ሰማንያ ስምንት ሰማንያ ዘጠኝ ሰባ አንድ ዜሮ ስድስት ሰማንያ አንድ በወሳብ ማግኘት ትችላላችሁ ማለት ነው። ትሮና በርበሬ ከኢትዮጵያም ይሁን የትም ዓለም እናደርሳለን። በጀምረ እናስረክባለን ቁና በመገናኘት እሷ ጋር ያው ተሻለ ጥሩ በርበሬ ጥሩ ሽሮ ጥሩ ጣና ያለው ነው እየመጣ ያለውና እንደ ባለፈው አመት ያጠጥ እናንተም እየወሰዳችሁ ቀምሳችሁ ማየት ስለላችሁና አሪፍ ጣም ያለው ሽሮ በርበሬ እያሰራችሁ ትገኛለች። አገናኙት በሰጥታችሁ ላ በዚህ አጋጣሚ የውሃ ሚዲያ ቀርበ ደግሞ ያው ሳታስቡ ቁጭ እንዳላችሁ ተቀምጣችሁ ነበርና ብዙ ሰው አስተያየት ለምንድነው ያልተነሳ ወንድም ምናምን ብለዋል። በዚህ አጋጣሚ ምን መልዕክት አስተላልፋለህ? ይቅርታ እንግዲህ የውሃ ሚዲያ ላይ በሰዓቱ የነበረው ሁኔታ ከባድ አለመፈለም አጋጣሚ ተነስተው የነበሩ ሰዎች ናቸው። እንደተነሱ እዛው ምርቃን የተጀመረውና እኛ አጋጣሚ ቁጭ እንዳልነ የነበር ነው። መነሳት ነበረብን፣ እንግዲህ ያንን አላሰብነው ይቅርታ። በዚህ አጋጣሚ አስተያየት ለሰጡን እህት ወንድሞቻችን ይቅርታ መጠየቅ እፈልጋለሁ። በዚህ አጋጣሚ መነሳት እንዳለብን ነው፣ ወግ ማድረጉ አሁን ካለፈ በኋላ እኔም ራሴ ተቆጭቻለሁ። መነሳት ነበረብን፣ ያልተነሳውም አለማሰብ ነው። ያው ብዙ አላስአልሜ ነበር እንደዚህ ሆኖ፣ ይቅርታ ጠይቋል። ይቅርታ ጠይቋል። አንዳንዶች ደግሞ መ ወንድምሽ ድንጋይ ነው ምናምን ላላችሁ ወንድሜ እኮ ሙር ነው ማሰር፣ ሁሉ ነገር ያለው ሰው ነው። ያ ማለት እኔ ምንም መስሎም አልታየኝም። እንደ አንድ ሰራ ነገር የጻፈውን ሰውም ስለማውቅ የሰው ደስታ ማስደሰታቸው ሰዎች ብዙ ስላሉ ብዙም አልደነቀኝም፣ አልገረመኝም ግን ከእንደዚህ ያለ ድርጅት ትታችሁ አርፋችሁ የራሳችሁን ስራ ብትሰሩ መልካም ነው። በዚህ አጋጣሚ ያው እንግዲህ እግዚአብሔር ይመስገን፣ እግዚአብሔር ወዶ ፈቅዶ ወንድሜም ዱባይ መጥቷል እና በቃ እኛ ምንም አንፈልግም። የውሃ ሚዲያ የቀረብ ነው። ቤተሰቦቻችን ለማድነቅ ለማመስገን፣ ለዚህ ደረጃ ለዚህ ደረጃ ላደረሱ ይገባችሁ። እኔ የእነሱ ስሬ ስለሆንኩ ነው። ወንድሜንማ እዚህ ደረጃ ያደረሱ ትገባ በእነሱ ነው። ዋናው መሰረቱ ነው፣ አለ ጅምሩ ነው። እውነት ነው። ይህ የመጀመሪያ ጊዜም ስለሆነ ያው አስተያየት መስጠት አይከለከልም። የፈለገ ነገር እንኳን ስል ቢሰደብም የማይሆን ነገር ስለማይጠጋ የፈለገውን አስተያየት ኮሜንት መስጠት ይቻላል። ችግር የለውም። እኛ ደግሞ ምንም ነገር የምናውቀው ራሳችን ራሳችን ስለሆነ ቅርም አይለንም። ችግር የለውም። ቤተሰብ ያው በዚህ አንቺም ትቆጪ አይገባሽም። አይደለም ድንጋይ አይደለም ሌላ ነገር ቢሆ ብዙ አስተያየት መስጠት ስለሚቻል ሚዲያ ላይ የቀረበ ሰው ብዙ ነገር ሊደርስበት ስለሚችል ይህን ደግሞ

አንተ ለምንድነው የማትከፍት? ነገራችን ላይ እንግዲህ በዛ ሚዲያም አብረን እንገናኛለን። አብረን እየተገናኘን አስተያየት እየተሰጠን እየተገነባባን አብረን እንቀጥላለን። በቀጣይ በቀይ የተሻሉ ስራዎችን እንሰራለን ብለን እንጠብቃለን። ከጋር ጠንከራታለችን የተሻለ ስራዎችን እየሰራን ከእናንተ ወንድሞቻችን ቶቻችን ጋር በጋራ እየሰራን በጋራ አብረን እናድጋለን። እየጠብቃለሁ። አመሰግናለሁ ተመልካቻችን። እኛም ገዘና ፈታያለነው። እንኳን አደረሳችሁ። ልደታ ናት ዛሬ፣ ልደታ ናት። ሁሉ ነገር አለ ቤታችን ላይ እና ይህ ነው ምርጫ እኛን አድርጎ እንላለን። የማንኛውም ስራ እንሰራለን።